በዓል ነው ብለን በዓልን ቁጭ ብለን አናሳልፍም። እሁድ ቅዳሜ ነው ብለን እሁድ ቅዳሜ ቁጭ ብለን አናሳልፍም። የ የፈለግነውን ነገር እያማረን የፈለግነውን ነገር ግን ያንን ገንዘብ እዚህ ጋር ስናወጣው ወደ ኢትዮጵያ ሲላክና እዚህ ጋር እኛ የምናጠፈው ገንዘብ ስለማይመጣጠንልን ሰዎች የማይረዱን ደግሞ ከዛ አንፃር ነው። ምክንያቱም እኛ እዚህ ጋር አሁን ለምሳሌ አንድ ሺህ ዶላር ለመስራት አንድ ሺህ ዶላር ለማግኘት ስንት ፈተናታ ያላችሁ። ያችን አንድ ሺህ ዶላር ደግሞ አንጥታችሁ ለቤት ኪራይ ይከፍላችሁ፣ ለአስቤዛ ይከፍላችሁ፣ የትራንስፖርት አለ፣ ታክስ አለ፣ ብዙ ወጪ አለ። ከዛ ወጪ አውጥታችሁ የተረፋቻችሁን ገንዘብ ነው ቆጥባችሁ፣ በቃ ከብዙ ነገራችሁ ተቆጥባችሁ ያችን ገንዘብ አጠራግመን ወደ ኢትዮጵያ የምንልካት እና ኢትዮጵያ ያሉት ሰዎች ደግሞ አይረዱንም። በአጋጣሚ ሆኖ ኢትዮጵያ ያሉት ሰዎች አይረዱን፣ እኛ ዝም ብለን ገንዘቡን ብድግ አድርገን የምናገኘው በቀላሉ የምናገኘው ገንዘብ ነው መስሎ የሚታያቸው እና በጣም ያማል። እውነት ለመናገር በጣም ያማል፣ ያሳዝናል። ሁሉም ሰው ማለት በቃ አላቅም፣ ሁሉም ሰው እየተከዳ ነው ያለው። ሁሉም ሰው በጣም በርካታ በሚባለው ሁኔታ ሰው እየተከዳ ነው ያለው። የመከዳት ነገር በጣም ብዙ ሰዎች ላይ እየደረሰ ነው ያለው። እሺ፣ አባት፣ እናት ብላችሁ እህት፣ ወንድም፣ አጎት ማለት አንዳንድ ጊዜ ቻ ከባድ ነው በጣም ከባድ ነው እና አሁን ላይ ያላችሁ ሰዎች ግን ከሰውም ከምትቀያየሙ በሰውም ላይ ደግሞ ቂም ከምንያያዝ ገንዘባችንም ከሰው ከሚያጣላን ከሚያጋጨን፣ አዎ እኛ የምናስበው ለምሳሌ እዚህ እየሰራን ነው ያችን የምንሰራትን ገንዘብ አጠራቅመን ወደ ኢትዮጵያ ብንልካት ኢትዮጵያ ላይ ሄዳ አንዳንድ ነገር ታደርጋለ ብለን ስለምናስብ ነው ያንን ነገር የምናደርገው። ለምሳሌ እኛ ደርሶ መልስ ትኬት ከምንቆርጥ እንደገና ደግሞ እዛ ሄዳችሁ ስራ መፍታት አለ፣ እዚህ ጋር ስራ ትታችሁ የምትሄዱት ወጪው ምናምን ስለሚኖር በቃ አይ እናንተ አድርጉልን ብለን በእምነት እንሰጣችኋለን። እነሱ ግን ያው የሚገጥመን መጨረሻ ላይ የልብ ስብራት ነው፣ የሚገጥመን መጨረሻ ላይ የልብ ስብራት ነው እና ከባድ ነው፣ እኛ ስደተኞች በጣም የምናሳዝነው ነት ለመናገር በጣም በዛውም ልክ ደግሞ የታደለ ቤተሰብ ያላቸው አሉ እና ለልጆቻቸው በቃ በጣም የሩቅ የአጎት ልጅ፣ አክስት ልጅ የሚባሉ ሳይቀሩ ለዛ ሰው የሚቆረቆሩ ገንዘቡን አጠራቅመው ጥሩ ነገር አድርገውለት በቃ በጉጉት የሚጠብቁትም ቤተሰቦች አሉ እና ከእንደ እነዚህ አይነቶቹ ፈጣሪ በርከት ያደርግልን። እንደዚህ ደግሞ የካዱ ልባችንን የሚያቆስሉትን የልጅነት ወዛችንን በቃ በመቦረቂያችን ሰዓት ተሰደን ኃላፊነት ተሰምቶን ተሰደን ቤተሰብንም እያገዝን ራሳችንንም ለማውጣት እየተፍጨረጨርን ብዙ ነገር በቃ ብዙ ነገራችንን ልጅነታችንን፣ ወጣትነታችንን ብዙ ሀገር ላይ አሳልፈን መጨረሻ እንደዚህ ሲሆን ደግሞ ያማል። ብቻ ከባድ ነው፣ በጣም አስቸጋሪ ነው። እና ገንዘብን አለመስጠት ይሻላል ብዬ ነው እኔ የማስበው እውነት ለመናገር እና ምክንያቱም ገንዘባችንን በሰጠን ቁጥር ነው ከሰው ጋር የምንነካካው ገንዘባችንን በቃ አጎቴ ነው እህቴ ናት ወንድሜ ነው በቃ እናቴ ናት አባቴ ናት እያልን አምነን እየሰጠን ነው እየተጎዳን ያለ ነው እና ሁላችሁም ገንዘባችሁን ባለመስጠት ለሰው፣ በቃ ማለት ለሰው ባለ ያንንም ስንል ደግሞ ብዙ ነገሮች አሉ። ለምሳሌ አሁን እሱ ወረቀት ለማግኘት እንግዲህ ከባድ ነው። ዛሬ ተነስታችሁ ወደ ሀገራችሁ መሄድ አትችሉም እና ወረቀት ማስተካከል አለ። እሱን ለማስተካከል የሚጥረው ጥረት አለ። ከሱም በስተጀርባ ደግሞ ብዙ ነገሮች አሉና እነዚህ እነዚህን የመሳሰሉ ነገሮች ስላሉ ብቻ አላቅም፣ እንደ ምን ምን ምን እንበል፣ የምር ምን እንበል፣ ግን ምን ብንል ነው አሁን ውስጣችን እንትን የሚለው ውስጣችን የሆነ አላ አይደለም፣ ፈታሪ ብቻ ማስተዋል ልቦና ይስጠን እንጂ በጣም አስቸጋሪ ሁኔታ ላይ ነው ያለ ነው እና እኔ ግን አሁን ማለት እንፈልገው ባካችሁ የሰው ሀቅ ምንም አይሰራም እና የሰው ልብ የምትሰብሩ ሰዎች ገንዘቡን እኮ ገና ወጣት ልጅ ነው ገና ልጅ ነው ሰርቶ ያመጣዋል ገባችሁ የልጅ ገና ወጣት ልጅ ነው ግን ያማል በሕፃንነቱ ኃላፊነት ተሰምቶት እንደዛ በሕፃንነቱ እየተደበደብ እኮ አለ። እንግዲህ እንደሰማችሁት ነው። እንደዛ ተሰቃይቶ ተቃጥሎ ገብቶ እየተማረ ግማሳ ተምሮ ግማሳ ሰርቶ። ተረዳችሁ? አሁን ላይ እኮ ኢትዮጵያ ያሉ ወንድሞቻችን ከሱ እድሜ በሚበልጡ ያሉ እኮ ድንጋይ ላይ ተቀምጠው ፀጉራቸውን ሲፈትሉ እያዋሉ ነው እህቴ ብር ላኪ ወንድሜ ብር ላኩ እናቴ ብራንጣ እህቴ ብራንጣ ምሎ አይደለም። እንኳን ኃላፊነት ተሰምቶት ያን ሁላ ስቀይ፣ ያን ሁላ ዱላ፣ ያን ሁላ መከራ አልፎ አሁን ደግሞ የሆነች ነገር ብላችሁ እንትን ስትሉ እንደዚህ አይነት ነገር እንትን ሲላችሁ ሲገጥማችሁ እንትን ይላል ይሰማል። እና ሌክስ ደግሞ በጣም የዋህ ልጅ ነው፣ እነት መናገር ውስጡ በጣም ንጹሕ ነው፣ የዋህ ነው፣ ፍትሃዊ ልጅ ነው እና አንዳንዴ እንደዚህ አይነት ሰው ስትሆኑ ትጎዳላችሁ። ገባችሁ? በጣም ነው የምትጎዱት። እና አሌክሶ ጠንግር ምንም ማለት አይደለም። ላንተ ገና ልጅ ነ ገና ነ ሰርተ ታመጠዋለ። ፈጣሪ ደግሞ እንዲረዳ ጸሎት እናደርግልሃለን። የበለጠ ሰርተ ተቀይረ በቃ የበለጠ ነገር ይገባሃል። ያሰብከ ሁላ ነገር ይስጥ ፈጣሪ። እህት ወንድሞቼ፣ ግን ይሄ ብዙ ብዙ ሰው ላይ የሚደርስ ነገር ነው። አንዳንዴ በትንሹ የምትነቁበት ነገር አለ። አሁን እሱ መሄዱ በጣም ጥሩ ነው። አሁን የእሱ መሄድ በጣም ጥሩ ነገር ነው። ማየቱ ሁኔታዎችን ማየት በጣም አስፈላጊ ነው እና እኔ አሁን በተለይ አረብ ሀገር ላይ የምትኖሩ እህቶቼ የምመክረው ምንድን ነው ይሄ እንደመጣችሁ አረብ ሀገር ላይ ቁጭ ብላችሁ ረጅም አመት እየተቀመጣችሁ ኢትዮጵያ ያለውን ማለት እኛ እኔ በፊት የምናስበው እና አሁን የምናስበው አንድ አይደለም። በነገራችን ላይ አንድ አይደለም። ኢቭን ቤተሰቦቻችን ድሮ እኛ እንዳስቀመጥ ናቸው አይደለም። አሁን ተቀይረዋል፣ እውነት ለመናገር ተቀይረዋል። ግን ሲሄዱ ቢያንስ አሁን ሁለት አመት ኮንትራት ከሆናችሁ ሁለት አመት ጨረሳችሁ ሄዱ። ካልሆናችሁም ደግሞ ሁለት ዓመት ጨርሳችሁ ሂዱ። በቃ ሄዳችሁ ያለው ሁኔታ ቤተሰቦቻችሁን ሁኔታውን ምናምን እዩና ተመለሱ። ገባችሁ? ሁሉም ለራስ ለራሴ ነው የሚል አንዱ ለራሴ ነው የሚልሽ፣ ያም ለራሴ ነው የሚልሽ፣ ይህም ለራሴ ነው የሚልሽ ለራስ ለራሱ ነው የሚያስበው እንጂ አረ ህቲ እንዴት ትሆናለይ አረ ምን ትሆናለይ ይቺ ስደተኛ ነገ ብትመጣ ምን ታርፋለይ ምን እናስቀምጥላት ምን እናደርግላት የሚል ቤተሰብ ምናልባት ከመቶ አምስት ፐርሰንት ነው ያለው። ሌላው ግን ምንድን ያለው ስጪ ነው ስጤ ነው ያም እንዲህ አድርጊልኝ ያም እንዲህ አድርጊልኝ ያም እንዲህ አድርጊልኝ አድርጉልን ነው ኢቭን አድርጉልኝ እንኳን ብላችሁ ያስቀመጣችሁት ገንዘብ ምናልባት እናንተ መቶ ሺህ ብር አስቀምጣችሁ ከሆነ ስትሄዱ አስር ሺ ብር ነው ሊጠብቃችሁ የሚችለው ሌላውን ብር ስትጠይቁ ደግሞ ይበልጥ ደግሞ የሚያናድደው በገዛ ገንዘባችሁ መጠየቅ እንደነውር ሲታይባችሁ በገዛ ገንዘባችሁ መጠየቃችሁ እንደነውር ሲታይባችሁ እሱ ደግሞ በጣም የበለጠ ያማል እውነት ለመናገር በጣም ነው የሚያማው ገንዘባችሁን ስትጠይቁ የሚያሳዩዋችሁ ፊት የሚያሳዩዋችሁ የሚያመነጫጭቋችሁ ማመነጫጨቅ በቃ እነሱን አበድሩን ብላችሁ እንደጠየቃችሁ አይነት ሀረካት ሲያሳያችሁ በጣም ነው የሚሰማው እና ሁላችንም ራሳችን እያንዳንዱን፣ በተለይ አሁን በቃ እያንዳንዱን ነገር ራሳችን ማድረግ እንልመድ፣ ራሳችን ማድረግ እንልመድ። ሁለተኛ ደግሞ አሁን ሲስተሙ እየተስተካከለ ስለሆነ ለምሳሌ ውክልና ለቤተሰብ ሰታችሁ ከመጣችሁ ውክልና ማለት ነው። ለቤተሰብ ሰታችሁ ከመጣችሁ ለምሳሌ የሆነ ነገር መግዛት የምትፈልጉ ምናምን ከሆነ ከሻጩ ሰው ጋር ራሱ ተነገናኝታችሁ አውርታችሁ፣ በተለይ ሀገር ቤት የምትሄዱ እንግዲህ ከንግድ ባንክ ጋር ሞባይል ባንኪንጋችሁን ማገናኘት መልመድ። ለምን ውጭ ብትሆኑም ከባንካችሁ ላይ ብራችሁን እንደፈለጋችሁ ማንቀሳቀስ እንድትችሉ ያን ነገር ማድረግ ሁለተኛ ደግሞ በቻላችሁት አቅም ውክልና ስሰጡ ያንን ንብረት የመንከባከብ እንጂ የማንቀሳቀስ ውክልና ሲሰጥ ሁለት አይነት ውክልና ነው ያለው። አንደኛው ምንድን ነው? ንብረቱን እንዲጠብቅ እንዲሰራ፣ እንትን እንዲጠብቅ እና ንብረቱን ላይ መስራት ብቻ የሚችል መሸጥ፣ መለወጥ ምናምን ስማዞር ምናምን ነገር እንዳይችል የማይችል ሙሉ ውክልና ለመስጠት ማለት ነው። ሙሉ ውክልና ከሰጣችሁት መሸጥ ይችላል፣ መለወጥ ይችላል፣ የፈለገውን ነገር ማድረግ ይችላል እና ያ ያንን ነገር ጥንቃቄ ማድረግ አለብን። የዋህነት ውጭ ላይ ያለ ስደተኛ ሲጀመር የዋህ ነው። ለምን? ችግርን ስለሚያውቅ፣ ችግርን ስለሚያውቅ የሰው ችግር እንደ ችግሬ ነው ብሎ ስለሚያምን። ይህነው ደካማ ጎናችን፣ እኛ ደካማ ጎናችን የሰውን ችግር መረዳታችን ነው። እሱ ነው እየገደለን ያለው። እሱ ነው እኛን እየጎዳን ያለው። እና እባካችሁ እህቶ ወንድሞቼ ራሳችሁን ጠብቁ። ምክንያቱም ልጅነት በልጅነት አሁን ለምሳሌ የምንሰራው ነገር ነው ነገ ጧት ላይ ዛሬ ላይ የሆነች ጥሪት ስናስቀምጥ ነው ነገ ጧት ላይ ያች ነገር እንትን የምትለን እና በተቻለ አቅም መረዳት ያለበትን ቤተሰብ መርዳት። ከዛ በተረፈ ግን ገንዘባችንን መያዝ አለብን፣ ራሳችን መያዝ አለብን እና አሁን እሱ እንግዲህ አስቡት፣ ገንዘቡን ሰብስቦ ይዞት ቢሆን አሁን በሄደበት ሰዓት የፈለገውን ነገር አድርጎ መምጣት ይችል ነበር። የፈለገውን ነገር አድርጎ መምጣት ይችል ነበር። ግን ያው እንደምታውቁት እሱ በባህር ስለሆነ የሄደው ዜግነት እስከምታገኙ ስንትኑን ይህ ካርዱን እስከምታገኙ ድረስ በጣም ከባድ ነው። ወደ ሀገራችሁ መሄድ አትችሉም። ሁለተኛ ደግሞ አሁን በኢትዮጵያ ስደተኛ ብላችሁ ገባችሁበት ሀገር ላይ እጅ ከሰጣችሁ ኢትዮጵያ ላይ መሄድ አትችሉም፣ ምክንያቱም በሲስተም ስለሚከታተሏችሁ ኢትዮጵያ መግባት አትችሉም። አሁን እንግዲህ ኢትዮጵያውያን ኤርትራንን ብለው ነው የሚሰጡት፣ ኤርትራውያኖቹ ደግሞ ኢትዮጵያንን ብለው ነው የሚሰጡት። ለምን አሁን ለምሳሌ ኢትዮጵያ የሆናችሁ ኢትዮጵያ ብላችሁ እዛ እጅ ስትሰጡ ወደ ኢትዮጵያ መግባት አችሉም። ለምን? ይከታተሏችኋል። ኢትዮጵያ መግባት አችሉም። ሌላ ሀገር ነው እንጂ ኢትዮጵያ ላይ መግባት አችሉም በፍጹም። እና እንደዚህ አይነት ችግሮች ስላሉ በጣም ከባድ ነው። ብቻ ግን ፈጣሪ እንደዚ አይነት ነገር ሁላችንን ይጠብቃል እና ገንዘባችንን ከሰው ጋር በጣም ልባችንን ያቆሳስላል። በጣም እንትን ይለናል። ደግሞ በጣም መጥፎ ነው ምክንያቱም አለን ብላችሁ ይህ ነገር በቃ ይደረግልኛ ብላችሁ፣ ሰፍ ብላችሁ ለምሳሌ እንደው በትንሹ ላሳያችሁና ቤት ውስጥ ምግብ እንዲታዘጋጁ እንዲዘጋጅላችሁ ቤት ውስጥ አስቤዛ አቅርባችሁ ሄዳችሁ አዘጋጅ ናጠብቁ ብላችሁ ከዛ አርቧችሁ ልትበሉ በሉ ሰፍ ብላችሁ መታችሁ ቤት ውስጥ ምግብ የለም ስትባሉ፣ እንኳን የሆነ አለ አይደለ፣ በጣም እንትን ይላችኋል። አይደለም እንኳን ዋጋ ከፍላችሁ በጣም ነው ያሳዘነኝ። በቃ ና እንዴ እየበላሁ ነው እንትን ያልኩት ያጠራቀምኩት ሲል እኔ በጣም ነው አንጀቴን የበላኝ። የእኔ ወንድም አይዞ እንግዲህ እግዚአብሔር የበለጠውን ይተካሃል። አሌክሶ፣ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምገናኝ መልካም ጊዜ መልካም ቆይታ ይሁንልን። ለሁላችሁም አሁንም ደግሜ ደጋግሜ መናገር የምፈልገው ለባካችሁ፣ ገንዘባችሁን ያዙ ገንዘባችሁን ጠብቁ፣ ለሰው አትስጡ። ለማንም እህቴ ወንድሜ፣ አጎቴ፣ አክስቴ ለማንም ቢሆን ገንዘባችሁን አትስጡ። ለምን ብትሉኝ፣ ገንዘባችሁን ሰጥታችሁ ለምን ትሰቃያላችሁ? ለምን በእጃችን ሰጥተን ከነሱ ጋር ምን አዳረቀን? እንዲህ በገዛቻችን ገንዘባችንን እንዲ የሰጠን እነሱን እንለምን እንዴ? እና ይህን ነው ማለት የምፈልገው። ፈጣሪ ደግሞ ይጠብቀን፣ ከከዳተኛ ሰው ፈጣሪ ይጠብቀን። ሌላ ምንም ማለት አይቻልም። እሱ ፈጣሪ ነው ለሁላችንም እንትን ያለውና። እና ውዶቼ ፍቅሮቼ ሰብስክራይብ አድርጉኝ ፕሊስ፣ ስወዳችሁ። በሌላ ቪዲዮ እስከምንገናኝ ድረስ እንግዲህ መልካም ጊዜ። ሰላም ለሀገራችን ይሁንልን።